ስፔናዊ አሰልጣኝ ሚኬል አርቴታ በአርሴን ቬንገር የአርሰናል ቆይታ ማገበረጃ ወቅት ክለቡ ያጋጠመውን የዝቅዝቀት ጉዞ ቀና ማድረግ ችሏል። ከ2324 የአርሴናል ውጤታማው የውድድር ዘመን በኋላ ባለፉት ሁለት ዓመታት ክለቡን ወደ ፕሪምየር ሊግ ዋንጫ አስጠግቶታል። በ2019 የቀድሞውን የክለቡን አሰልጣኝ ኦናይ ኤምሬን በመተካት ክለቡን ማሰልጣን የጀመረው አርቴታ በ20192020 የኤፍኤ ዋንጫን መድፈኞቹን እንዲያነሱ አድርጓል። የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ ምክትል ሆኖ ሲሰራ የነበረው ወጣቱ አሰልጣኝ ሚኬል አርቴታ ወደ አርሰናል ከመጣ በኋላ ክለቡ የተሻለ እንቅስቃሴ እንዲያደርግ እና ተፎካካሪ እንዲሆን ማስቻሉ ይነገርለታል። ባለፉት ስድስት ዓመታት አርሰናል ላይ እያሳየ የሚገኘው ለውጥም ኮንትራቱን እንዲያራዝም አድርጓል ይባላል። አርቴታ ከአርሰናል አሰልጣኝነቱ በፊት በባርሴሎና፣ በፒኤስጂ፣ በሬንጀርስ፣ በሪያል ሶሲዳድ፣ በኤቨርተን እንዲሁም በአርሰናል ቤት በተጫዋችነት አሳልፏል። የዛሬው የተራራ ኒውስ የስፖርት ጥንቅር ስለ አርሰናሉ ወጣት አሰልጣኝ ሚካኤል አርቴ አርሰናሉ ተስፈኛ አሰልጣኝ ሚካኤል አርቴታ ማትሪያን ከስፔኗ የባህር ዳርቻ ዶኖስቲያን ሳን ሰባስቲያን የተገኘ ነው። አሰልጣኙ አርባ ሶስተኛ ዓመት ዋዜማው ላይ ይገኛል። በተጫዋችነት ዘመኑ ሆነ በአሰልጣኝነቱ ባመጣው ስኬት እንደተወለደባት ሳን ሰባስቲያን ከተማ ሰዎች ደስ የሚለው ነገር የለም ነው የሚባለው። አርቴታ የእግር ኳስ ሕይወቱን የጀመረው በዚህች የባህር ዳርቻ ከተማ ነው። ሚካኤል አርቴታ በልጅነቱ ኳስ ማንጠባጠብ የጀመረውም የአንድ የእግር ኳስ ክለብ ትንሽዬ ስታዲየም ነው ይባላል። ከዚህ አለፍ ሲል ደግሞ የባርሴሎናው አካዳሚ ላማሳያ መዳረሻው ሆነ። በላማሳያ የወጣቶች አካዳሚ ሚኬል አርቴታ ፔፔ ሬና ከሚባለው ጓደኛው ጋር ስሙ ተደጋግሞ ይነሳል። ሁለቱ ልጅ እግሮች በባርሴሎና ቤት ተደራራቢ አልጋ የተጋሩ ባልንጀሮች ናቸው። ሬና የላይኛው አልጋ ላይ ወገቡን ሲያሳርፍ፣ አርቴታ ደግሞ ከታች ይተኛል። አርቴታና ሬና ገና ታዳጊ ሳሉ ነበር ወደ ላማሳያ የገቡት። አካዳሚው ሊዮኔል ሜሲ፣ አንድሬስ ኤኔሽታ እና ዣቪን ያበቀለ ቤት ነው። ይህ አካዳሚ ከካምፕኑ መንገድ ተሻግሮ ከሚገኝ አንድ የግብርና መሬት ላይ ነው ያረፈው። ሬና እንደሚለው አርቴታ ለዛሬ ማንነቱ እንዲበቃ ተስፋ ካላቸው ምርጥ የአውሮፓ አሰልጣኞች አንዱ እንዲሆን ያደረጉ ባህሪያትን መላበስ የጀመረው በላማሳያ አካዳሚ እያለ ነው ሲል ይናገራል። ላማሰያ ውስጥ ለመቆየት ጥንካሬ ሊኖር ይገባል የሚለው ሬና ቁርጠኛ መሆን አለብን፣ ይጠይቃልም ይላል። ዋንጫ ለማንሳት አለያም ያሰብከውን ለማሳካት የማትወጣው ዳገት አይኖርም ካለ በኋላ አርቴታ የዚህ ቁርጠኝነት በወቅቱ ነበረው ሲል ተናግሯል። በዚያ ወቅት ከአእምሮ እድገት በተጨማሪ በፔፕ ጋርዲዮላ መሪነት የዘመናዊ እግር ኳስ ፍልስፍናን ካጠኑ መካከል አንዱ አርቴታ ሲሆኑ ሌላኛው ደግሞ ጃቪ ነው ሲልም ይናገራል። አርቴታ በተጫዋችነት ዘመኑ የአማካይ ስፍራን ይዟል። የጋርዲዮላና አርቴታ አስተማሪ የነበረው ፓኮ ሮሎ የባርሴሎና አጫወት ስታይልን ጠንቅቆ ያውቃል። በፈረንጆቹ 1994 ዮሐን ክራይፍ ፓኮን የባርሴሎና የመጀመሪያው ቡድን የአካል ብቃት አሰልጣኝ አድርጎ ሲሾመው አንደኛው ፍልስፍና የነበረው የቡድኑ አጋሮችን ከራስህ አስበልጥ የሚል ነበር። አርቴታ በዚህ ሁሉ ተፈትኖ እግር ኳስን አውቋል። ይሁን እንጂ ምንም እንኳን አርቴታ በባርሴሎና አካዳሚ ቢያድግም ለባርሴሎና ዋናው ቡድን ከወዳጅነት ውጭ ተጫውቶ አያውቅም። ምክንያቱም የአማካይ ስፍራውን ወጣቱ ዣቪ እና ኢኒሽታ ይዘውታል። ከዚያ ሲተርፍ ደግሞ ጫማ ለመስቀል የተቃረበው ጋርዲዮላ ሊያስቀምሰው አልቻለም ይባላል። እናም በ2000/2001 የውድድር ዘመን ባርሴሎና ወጣቱን ሚካኤል አርቴታን በውሰት ወደ ፒኤስጂ ላከው። ሮናልዲኒሆ ጄጄ አኮቻ እና ኒኮላስ አኔልካ በወቅቱ የፒኤስጂ ተጫዋቾች ነበሩ። በዚህም የአርቴታን ልብ የሚያደርስ ነገር አልተገኘም። ሆኖም ከአስራ ስምንት ወራት በኋላ አርቴታ የስኮትላንዱን ታላቅ ክለብ ሬንጀርስ ተቀላቀለ። በዚህም ክለብ አርቴታ እያደር የክለቡ አርማ ይሆን ጀመር። በ2002/2003 የውድድር ዘመን ሬንጀርስ እና የዘመናት ተቀናቃኛቸው ሴልቲክ በጎል ልዩነት ተለያይተው በነጥብ እኩል እንዳሉ የመጨረሻው ዋንጫ ትንቅንቅን ደረሰ። ሬንጀርስ በመጨረሻው ደቂቃ የፍጹም ቅጣት ምት አገኘ። ይህች ኳስ መረቡን ከነካች ዋንጫው የአርቴታና የሬንጀርስ ይሆናል። እናም በወቅቱ የ21 ዓመቱ አርቴታ ኳሷን ታቅፎ ወደ ፍጹም ቅጣት ምት መምቸው አመራ። ጎሏን አስቆጥሮም በሬንጀርስ ደጋፊዎች ልብ ውስጥ ስሙን አሰፈረ። ሚካኤል አርቴታ ከዚህም በኋላ ከሬንጀርስ ሲደርስ ቀጥሎ ወደ ሪያል ሶሲዳድ አመራ። በዚህ ክለብ ብዙም ሳይቆይ ወደ ኤቨርተን አቀና። ብዙዎቹ ሚካኤል አርቴታን ኃላፊነት መውሰድ የተማረው በኤቨርተን ቤት ነው ብለው ያምናሉ። ይሁንና ይህ ቤትም የአርቴታ ዘላቂ መሆን አልቻለም። በ2011 አርቴታ ወደ አርሰናል አቀና። በወቅቱ አርሰናል ወደ ማንቸስተር ዩናይትድ ሜዳ ቅንቶ ስምንት ለሁለት ተሸንፎ ነበርና መሪ አስፈልገዋል ሲባል ነው አርቴታ ወደ ኤምሬትስ የመጣው። የመሀል ስፍራ ተጫዋቹ አርቴታ በአርሰናል ቤት ከ320 በላይ ጨዋታ ጨዋታዎች ላይ የተሳተፈ ሲሆን 16 ግቦችንም አስቆጥሯል። ይሁንና በአርሴን ቬንገር ጥላ ስር የነበረው አርቴታ የቡድኑ አምበል ሲሆን ልብ ወደ አሰልጣኝነት ይሸፍት ጀመር። በዚህም በ2016 ወደ ማንቸስተር ሲቲ በማቅናት የጓርዲዮላ ረዳት አሰልጣኝ ሆኖ ለመስራት ችሏል። የልጅነት የሙያ ጓደኛው ሬና እንደሚለው አርቴታ ወደ ሲቲ አቅንቶ በጓርዲዮላ ጥላ ስር ለሶስት አመታት መቆየቱ ከሃርቫርድ በማስተርስ ዲግሪ ከመመረቅ የማይተናነስ እውቀት አግኝቷል የሚያስብለው ደረጃ ደረጃ ላይ እንዲገኝ አድርጎታል ብሎ ያምናል። በእርግጥ ይህ በበርካታ የስፖርት ተንታኞችም ተነግሯል። የሆነ ሆኖ በ2019 አርቴታ ወደ አርሰናል ቤት ተመልሶ በአሰልጣኝነት መጣ። በመጀመሪያው ዘመኑ ማንቸስተር ሲቲን አሸንፎ ለፍጻሜው በመድረስ የኤፍኤ ዋንጫን አነሳ። መንገዱ ግን አልጋ በአልጋ አልሆነለትም። በተከታታይ የውድድር ዘመን ስምንተኛ ሆነው የጨረሱት አርሰናሎች በ2021 2022 የውድድር ዘመን የመጀመሪያዎቹን ሶስት ጨዋታዎች ተሸነፉ። በወቅቱ አንድ በይነ መረብ ላይ የተሰበሰበ የህዝብ ድምፅ አሰልጣኙ ሰባ በመቶ የአርሰናል ደጋፊዎች ክለቡን ለቆ እንዲወጣ እንደሚፈልጉ አሳየ። ነገር ግን ፈተናን ማለፍ በባርሴሎናው ላማሳያ አካዳሚ የተማረው አርቴታ በጩኸት አልደነገጠም። እንደ ኦዚል እና ኦባማያንግ ያሉ ኮከብ ተጫዋቾችን አሰናብቶ በወጣቶች የሚመራ ቡድን መስራቱን ተያያዘው። በክለቡ በዚያው የውድድር ዓመታት ከተከታታይ ሁለት ዓመታት ስምንተኛ ደረጃ ከፍ በማለት አምስተኛ ሆኖ ሆኖ ጨረሰ። በ2022-2023 የውድድር ዘመን ደግሞ አቅሙን አጠናክሮ ግስጋሴውን ወደ ዋንጫ አደረገ። ይሁንና አብዛኛውን ጊዜ ሊጉን ሲመራ ቆይቶ በመጨረሻዎቹ ሳምንታት የሲቲን ግስጋሴ መቋቋም አቃተው። በዚያም ሁለተኛ ደረጃን በመያዝ የውድድር ዓመቱን አጠናቀቀ። በ2023-2024 የውድድር አመትም ይኸው ተደገመ። በዚህ የውድድር አመት የፕሪምየር ሊጉ ዋንጫ ብዙዎቹ የአርሰናል ነው ብሎ ቢያምኑም አንገት ለአንገት የተናነቀው ማንቸስተር ሲቲ ለጥቂት ነጠቀ። በዚህ ዓመት ደግሞ አርሰናል በእርግጠኝነት በሚባል ደረጃ የሊጉን ዋንጫ ያነሳል የሚል ቅድመ ግምት ቢሰጠውም ባለፉት ዓመታት ዋንጫውን የነጠቀው ሲቲ ወደኋላ ሲቀር አርኔ ስሎት ብቅ ያለለት ሊቨርፑል የሚያስቀምሰው አልመሰለም። አርቴታ ግን በሂሳብ ስሌት የማይቻል እስከሚሆንበት ድረስ እዋደቃለሁ የሚል አቋም ይዟል። ከፕሪምየር ሊጉ ባሻገር በሻምፒዮንስ ሊጉ ደግሞ ወደ ሩብ ፍጻሜ ገብቷል። በዚህ ዙር ከውድድሩ ገናና ክለብ ሪያል ማድሪድ ጋርም ተደልድሏል። ሚኬል አርቴታም የጨዋታው ቀን ረዘመብኝ እያለ ነው።